የምናመሰግነው ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉም በአክብሮት እንጋብዛለን። እንደተለመደው በሁለተኛው ቻነላችን ሌላ ጊዜም እንደምናደርገው የተለያዩ የዝውውር ጉዳዮችን በዛሬው ፕሮግራማችንም ማንሳታችንን የምንቀጥል ነው። የሚሆነው ሀሳብ አስቴቶቻችሁ ልጽፉልን ትችላላችሁ። እኛ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ፏአድባሩ ፕሮግራሙን እየመራው እቆያለሁ። ቪዲዮአችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ኒውካስል ዩናይትድ የላሊጋውን ኮከብ ለቀድሞ ካፕቴናቸው ተተኪ አድርገው ማምጣት ይፈልጋሉ። ኒውካስል ዩናይትድ የቀድሞ ካፕቴናቸው ኬራን ትሪፒየር ለመተካት የላሊጋውን ኮኮብ ለማምጣት እያጤኑበት ነው። ማክፓይሶቹ ከ2025 26 የውድድር ዘመን በፊት የቡድናቸውን እድሳት እያቀዱ ሲሆን ኤዲሃው ለቀጣዩ የውድድር ዓመትም የአውሮፓ ቻምፒዮንስ ሊግን ቦታ ለማረጋገጥ ከፍተኛ ጥረት እያደረጉ ይገኛሉ። የኤዲሃው ምርጫ የቀድሞው የአትሌቲኮ ማድሪድ ኮኮብ ኬራን ትሪፒ ላይ ቁልፍ ለውጥን ለማድረግም እየተዘጋጁ ነው። ኬራን ትሪፒ ወደ ኮንትራቱ የመጨረሻ ዓመት ውስጥ እየገባ ነው። ልምድ ያለው ኬራን ትሪፒ የኤዲ ሃው ቡድን ቁልፍ አካል ሆኖም ቆይቷል። ነገር ግን ክለቡ ከ2026 በላይ የማራዘም እድሉ አነስተኛ በመሆኑ ኬራን ትሪፒያን በክረምት ለመልቀቅም እያሰቡ ይገኛሉ። የቬንዙዌላ ጋዜጣ እንደዘገበው ከሆነ ኤዲሃው በስፔን ውስጥም ተጫዋቾችን ሲመለከት ቆይቷል። በመጨረሻ ምርጫው የሪያል ሶሲዳዱ የቀይ መስመር ተከላካይ ዦን አራምቡሩ ሆኗል። የቬንዙዌላው ኢንተርናሽናል በአትሌቲኮ ማድሪድና በኢንተር ሚላን ፍላጎት ውስጥም ያለ ተጫዋች ሲሆን ከሪያል ሶሴዳድ ጋር ባለው ኮንትራት መሰረት መሸጫ ዋጋውም ወደ 51 ሚሊዮን ፓውንድ አካባቢ እንደሚሆን ይገመታል። አራምቡሩ ከሳን ሰባስቲያን መውሰድ ቀላል አይሆነም። በኢሚሊያኖ አልግዌስል ቡድን ውስጥም እንግዲህ ባለው ጠቀሜታ ምክንያት ይህንን ዝውውር በቀላሉ ለማድረግ አይቻልም። አራምቡሩ በኋላ መስመር ላይ የተለያዩ ሚናዎችን መጫወት ችሎታው ለኤዲሃው ማራኪ ነው። እንዲሁ ከሊቨርማንቶ እና ከሉዊስ ሆል ጋርም በተለያዩ ሚናዎችም እየተቀያየረ የመጫወት አማራጭን ለኤዲሃው ቡድን ይሰጣል ተብሎ ነው የሚጠበቀው። በነጻ ወደ ቶትንሃም ሊመጣ የሚችለውን አጥቂ እንመልከት። በፕሪሚየር ሊጉ ብዙ ጎሎች ለማስቆጠር የቻለው አጥቂም በክረምት ለቶትንሃም በነጻ ሊፈርም ይችላል። ዶሚኒክ ካልቨር ልዊን በኤቨርተን ያለው ጊዜ ወደ ማብቂያው እየተቃረበ ነው። ቶተንሃም ቀጣዩ መዳረሻው ሆኖ ብቅ ብሏል። የእንግሊዛዊው አጥቂ ኮንትራትም በሰኔ ወር የሚጠናቀቅ ሲሆን ሁሉም ምልክቶች ከመርሲሴዱ ክለብ ጋር ኮንትራቱን እንደማያደስ ያመለክታሉ። ይህም ዶሚኒክ ካልቨር ልዊን ወደ የትኛውም ክለብ በነፃ የመሄድ መንገድን ይከፍትለታል። በመጪው የውድድር ዘመን የፊት መስመራቸውን ለማጠናከር አላማ ያደረጉት የለንደኑ ቡድን አጥቂውን ለትልቅ ፕሮጀክትም ጠቃሚ ብለው ስላመኑ እንቅስቃሴ ጀምረዋል። ስለሆነም ዶሚኒክ ካልቨር ልዌን በክረምቱ የቶትንሃም ዋና ኢላማ እንደሆነ እየተገለጸ ነው። የ28 ዓመቱ ተጫዋች በጎል ማስቆጠር ብቃቱና በአየር ላይ ኳስ አጠቃቀሙ በሊጉ የሚታወቅ ሲሆን ለቶትንሃምም ጠቃሚ ተጫዋች እንደሚሆን ገልጽ ነው። የሰሜን ለንደኑ ቡድን ተጫዋቹ በቀረቡ ጊዜ ውስጥም ተጫዋቹ በተደጋጋሚ ጉዳቶች ቢያስተናግድም በአዲሱ የውድድር ዘመን የተሻለውን ቅርጹን ይዞ እንደሚመጣ ያምናሉ። የአንጌ ፖስት ኮግሎ ቡድን ፊት መስመራቸውን ለማሟላት እንደ ጠቃሚ አካል ይመለከቱታል። ሄሮይን ቢያገኙትም ቡድን ውስጥ እንግዲህ ካሉት የፊት አጥቂዎች የተለየ ነገር ያቀርባል ብለው ያምናሉ። በጉዲሰን ፓርክ ያሉ ደጋፊዎቹ ዘጠኝ ቁጥር ለባሹ መልቀቁ የማይቀር መሆኑን ከወዲሁ እየተቀበሉት ነው። ክለቡ የተጫዋቹን ቀጣይነት ማረጋገጥ ባለመቻሉ ከአጥቂው ተጫዋቹ አንዱ ምንም ዓይነት ገቢ ሳያገኙም ሲሄድ ማየት መርጠዋል። የኤቨርተን አለቆች ኮንትራቱን ለማደስ ጥረት ቢያደርጉም ስምምነት ላይ አለመድረሳቸው ሁኔታውን ወደማይመለስበት ደረጃ ላይ ከፍ አድርገውታል ተብሎ ነው የሚጠበቀው። ቦሪሲያ ዶርትመንድ ኖርዌያዊውን አማካይ ለማስፈረም ቅርብ እንደሆነ እየተገለጸ ነው። ከኖርዌይ የወደፊት ኮከቦች አንዱ ለቦሪሲያ ዶርትመንድ ሊፈርም ይችላል። ቦሪሲያ ዶርትመንድ ለአዳዲስ ባለተሰጦች እንግዲህ ልዩ ክለብ መሆኑን እየቀጠለ ሲሆን፣ አሁን ላይ የጀርመኑ ቡድን በሰሜን አውሮፓ ላይ አይናቸውን ወይም እይታቸውን እያደረጉ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ራዳራቸው ላይም ከኖርዌይ ትልልቅ እንቁዎች መካከል አንደኛውን ለማስፈረም ሙከራዎችን እያደረጉ ነው። በስካንዲቪያን እግር ኳስ ላይ ስሜትን የሚፈጥር ነገር እያሳየ ያለው የ18 ዓመቱ ሴቬሬ ኒፓንን በሮዘንበርግ እያሳየ ያለውን ብቃት ተከትሎና ትልቅ በስለት የበርካታ የአውሮፓ ክለቦችን ትኩረት የሳበ ቢሆንም እሱን ለማስፈረም የሚደረገው ሩጫ የሚመራው የጀርመኑ ቡድን ነው። ሴቬሬ ኒፓን በላቀ ቴክኒካል ብቃቱ ብቻ ሳይሆን በቴክኒካዊ ብልህነቱ ጎልቶ ታይቷል። እሱ እድሜው እንግዲህ በእሱ እድሜ ባሉ ተጫዋቾች ያልተለመደ አቅምን ያሳየ ሲሆን እንግዲህ ያሳየው ብቃቱም ወጥነት ያለው ሲሆን በዚህ ዕድሜውም የቡርኑ ቁልፍ ተጫዋች እንዲሆንም አድርጎታል። የዶርትሙንድ የስፖርት ማኔጅመንት ተስፋ ሰጪ ባለ ተሰጥኦችን በማስፈረሙ የሚታወቅ ሲሆን ሴቬሬ ናይፓንም የማጥቃትና ለፈጣን ሽግግሮችም ጥሩ መገለጫ ያለው ተጫዋች እንደሆነ ነው የሚገለጸው። ዝውውሩን ለመጨረስ 15 ሚሊዮን ዩሮ ሊከፍሉ እንደሚችሉ የታወቀ ሲሆን በተጫዋቹ ተወካዮችና በጀርመኑ ቡድን መካከል ንግግሮች አሉ። የተጫዋቹ ክለብ ሮዘንበርግ እስካሁን በይፋ ጥያቄ ባይቀርብለትም ለክለቡ ቅርበት ያላቸው ምንጮች ዶርትሙንድ የሚያቀርበውን ዋጋ ውድቅ ለማድረግም ከባድ እንደሚ እንደሚሆን አምነዋል። በተጨማሪም የቦሩሲያ ዶርትመንድ ፍላጎት ለሰቬሬን ይፓን ጠቃሚ ዝውውር ይመስላል። አማካዩ ሌሎች ታዳጊ ተጫዋቾችን በቡንደስሊጋ ሊጋ ውስጥም የተሳካላቸው ሌሎች ተጫዋቾችን ፈለግ በመከተል ወደ ዶርትሙንድ እንደመሄድን ሊመርጥ ይችላል። የተጫዋቹ ዝውውር በመጀመሪያ ደረጃ ነው ነው እንግዲህ ቦሩሲያ ዶርትመንድ በሌሎች ፈላጊዎቹ መሸነፍም የማይፈልግ ሲሆን የዝውውር ገበያውም ከመክፈቱ በፊትም ስምምነቱን ለመጨረስ እቅዶች እንዳሉት ጭምር ነው እየተገለጸ የሚገኘው። የቀድሞ የአርሰናል ተጫዋች በዊሊያም ሳሊባ ጉዳይ ከውሳኔ እንዲደርሱ ጠይቋል። ሶል ካምቤል አርሰናል በዚህ ክረምት ትክክለኛ ተጫዋቾችን ካላስፈረሙ ዊሊያም ሳሊባ የወደፊት ሕይወቱ በክለብ ውስጥ እንደሚያስበው አስጠንቅቋል። አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ በሚቀጥሉት ሳምንታት በክለብ ውስጥ በዊሊያም ሳሊባ ላይ ወሳኝ ሚና እንዳለው ይታመናል። ካምቤል ከሜትሮ ጋር ባደረገው ቆይታ ዊሊያም ሳሊባ አዲሱን ኮንትራት ለመፈረም ይፈልግ እንደሆነ ከመወሰኑ በፊትም አርሰናል በዚህ ክረምት ያስፈረማቸውን ተጫዋቾች እንደሚመለከት ተናግሯል። አክሎም አርሰናሎች ለዋንጫ ውድድሮች ካለፉበት ዓመታት በተሻለ መልኩ ብቁ መሆናቸውን እንዲሁም በኤምሬትስም ልዩ ነገር እየገነቡ መሆናቸውን ቀድሞ ማረጋገጥ ይፈልጋል ብሏል። ካምቤል ሲናገር አርሰናሎች አሁን ካሉበት ቦታ እየተሻለ ለመሆን ከፈለጉ ቶሎ ብለው የሳሊባን ኮንትራት ማራዘም አለባቸው። የሳሊባን አዲስ ውል ለማግኘት መሞከር አለባቸው። ሳሊባ አሁን ላይ አማራጮቹን ክፍት አድርጎ ክለቡ በክረምቱ የሚያመጣቸውን ተጫዋቾችም ለማየት እየጠበቀ ሊሆን ይችላል። እኔ እንደዚህ ይመስለኛል ሲልም የተናገረው አርሰናል የሚያመጣውን የተጫዋች አይነት ይገመግማል። እናም በሌሎች ቦታዎችም ለዋንጫ አስተማማኝ ፊርማን አግኝቻለሁ ብሎ ካሰበ አዲሱ ኮንትራቱን ለመፈረም ደስተኛ ይሆናል። ይህ እንዲሆን ግን ዋና ውሳኔ በአርሰናል ላይ ነው። በክረምቱ የሚያመጧቸው ተጫዋቾች፣ ዊሊያም ሳሊባን የመሰሉ ተጫዋቾች እንዲቆዩ ያሳምኗቸዋል። ሳሊባ በዝውውር መስኮቱ ላይ የሚሆነውን ቀድሞ ይመለከታል። ከዚያም ፊርማውን ያኖራል ብሏል። እንግዲህ በዘገባው ፈረንሳዊው በኤምሬትስ በአሁኑ ውል ሊጠናቀቅ ሁለት ዓመታት ቀርተውታል። ሶል ኮምቤል አንድሪያ ቤርታ በዝውውር ገበያው ለአርሰናል በሮችን እንደሚከፍትና የሚፈልጉትን ተጫዋችን እንዲያገኙ እንደሚረዳቸው ያምናል። አክሎም ጣሊያናዊው በአውሮፓ ውስጥ ካሉ በርካታ ቁልፍ ሰዎች ጋርም ጥሩ የሥራ ግንኙነት ስላለው አርሰናልን ይረዳል ብሎም ያምናል። አንድሪያ ቤርታ የተለያዩ ተጫዋቾችን በቀላሉ ያመጣል፣ ምናልባትም ከባድ የሚመስሉ ዝውውሮችን ይጨርሳል። በአውሮፓ እግር ኳስ ላይ ትልቅ ልምድ ስላለው ቡድኑን ለማሳደግም ወሳኝ ይሆናል። ከአርቴታ ጋር አብሮ መስራትም አለባቸው፣ ነገር ግን ጊዜ ይወስዳል። ኤዱ ጋስፐርም ቀደም ሲል በክለብ ውስጥ ሲቆይ ከአሰልጣኙ ጋር ጥሩ ግንኙነት ነበረው። አንድሪያ ቤርታም ተመሳሳይ ነገር ያመጣ ልላለው ሲልም ነው የተናገረው ሶልካ

ሁለቱ የእንግሊዝ ቡድኖች በፈረንሳዊ ኮከብ ላይ ፍላጎት አሳይተዋል። አርሰናል ና ሊቨርፑል ፈረንሳዊውን ኮከብ ኬንግስሌ ኮማንን በክረምቱ ለማስፈረም ዝግጁ እንደሆኑ እየተገለጸ ነው። ሁለቱም የፕሪምየር ሊግ ክለቦች ከ2025/26 የውድድር ዘመን በፊት ቡድናቸውን ለማጠናከር እየፈለጉ ነው። ከቼንዶፍ ሳይድ ላይ በወጣው ዘገባ መሰረትም ኬንግስሌ ኮማን በሚቀጥሉት ሳምንታት ከሁለቱም የእንግሊዝ ቡድኖች ጥያቄዎች ይመጡለታል ተብሎ ይጠበቃል። የፕሪምየር ሊጉ ሀያላን ወደ 35 ሚሊዮን ዩሮ ዋጋ ለማቅረብም ተዘጋጅተዋል። ባየር ሚኒክ ግን 45 ሚሊዮን ዩሮ ከተጫዋቹ ዝውውር ይፈልጋሉ ተብሏል። ኪንግስሌ ኮማን በ2024 ክረምት የሳዑዲ ፕሮሊጉን ቡድን አልሂላል ኢላማ እንደነበር ይታወሳል። ነገር ግን የ28 ዓመት ኮከብ በባየር ሚኒክ ለመቆየት ሲል የቀረበለትን ጥያቄ ውድቅ አድርጓል በዘንድሮ የውድድር ዘመን ለጀርመኑ ሀያል ክለብ ሰላሳ አራት ጊዜ ተጫውቶ ስድስት ግቦችን አስቆጥሮም አራት ለጎል የሆኑ ኳሶችን አመቻችቶም አቀብሏል አርሰናል ከመጪው የውድድር ዘመን በፊትም የአጥቂ መስመርን ጥልቀት መጨመር ይፈልጋል ክለቡ ኬንግስሌ ኮማን ላይ ያለው ፍላጎትም በሁለቱ መስመር የመሰለፍ ችሎታ ስላለው እንዲሁም ደግሞ ልምድ ያለው በመሆኑም ጠቃሚ ጭማሪ ማደርገው ነው የሚመለከቱት አርሰናሎች ባለፈው ክረምትም ሊያስፈርሙት ፈልገው አልተሳካላቸውም። በምትኩ ራሂም ስተርሊንግን ከቸልሲ በውሰት አምጥተው ሊቨርፑሎች የኮንትራት ሁኔታውን በእርግጠኝነት ያላወቁትን መሐመድ ሳላህን ለመተካት በዝግጅት ላይ ናቸው። በዚህም ኪንግስሌ ኮማን ወደፊት የሚመጣበትን እድል ለማየት ኮማንን እየተከታተሉት ይገኛሉ። ከላይ የተጠቀሰው ዘገባ መሰረት ከኪንግስሊ ኮማን በቀጣይ ዓመት መደበኛ የጨዋታ ጊዜን በመፈለጉ እንግዲህ ሊሳካለት ይችላል። ፈረንሳዊው እንግዲህ ኢንተርናሽናል ከባየር ሚኒክ ጋር ስምንት የቡንደስ ሊጋ ዋንጫዎችን አሸንፏል። የፕሪሚየር ሊጉን ቡድን አርሰናልን እና ሊቨርፑልን በድጋሚ ወደ ትልቅ ደረጃ ለመመለስም ለሚፈለገው ተጫዋች ወሳኝ መዳረሻ ሊሆኑ እንደሚችሉ ጭምር ነው የሚታመነው። የቀድሞው የፈረንሳዩ አማካይ ኢማኑኤል ፔቲት ክሪስቲያኖ ሮናልዶን ደግፏል። ሮናልዶ ብዙ ሰዎች ራሱን ከብሔራዊ ቡድን ማግለል አለበት ብለው ሲከራከሩ ይሰማል። በርካታ ተንታኞች ሮናልዶ እድሜው እንደገፋ ለፖርቱጋል በመጫወት ለመቀጠል በቂ ነው ብለው አያምኑም። ሆኖም ግን የፖርቱጋል አሰልጣኝ የሮቤርቶ ማርቲኔዝ የኮከቡን የመጫወቻ ደቂቃዎች በሜዳ ላይ ለማስተዳደር አስቸጋሪ ጊዜ ሊገጥማቸው ይችላል ተብሎም ይታሰባል። ኢማኑኤል ፔቲት ሮናልዶ አቋሙ እየቀነሰ ያለ አይመስለኝም፣ ስለዚህም በስራው ላይ እንዲቀጥል ሊደግፍ እንጂ ሊተቻ አያስፈልገውም ብሏል። ኢማኑኤል ፔቲት ሲናገር፣ ክሪስቲያኖ ሮናልዶ በቡድን ውስጥ ሲኖር ትልቅ ጭማሪ ነው። ሀገሩ በሜዳ ላይ እንደሚረዳው ግልጽ ነው። ነገር ግን በመጀመሪያው አስራ አንድ ላይ መጫወት ካለበት ወይም በተቀያሪ ቦታ ላይ መቀመጥ ካለበት ይሄ የአሰልጣኙ ውሳኔ ብቻ ነው። እውነቱን እንነጋገር ከተባለ በዩሮ 2024 ብቃቱ ለፖርቱጋል ጥሎ አልነበረም። ነገር ግን እኔ እንደማስበው ይህ ሰው ምንም ገደብ የለውም። ሰውነቱ ፕሮፌሽናልነትን ያስተናግዳል። አሁን 40 ዓመት ደርሷል። ሰዎች ምናልባት እሱ ያበቃለት ነው ብለው ያስባሉ። ነገር ግን ይህ ሰው ብዙ ጊዜ በኳስ ጋር መቆየት ይችላል። ሮናልዶ በቡድኑ ውስጥ ካለ የሆነ አውንታዊ ተጽዕኖ ሊኖርክ ይችላል ብዬ አስባለሁ። ክሪስቲያኖ ሮናልዶ በብሔራዊ ቡድኑ ከቆየ ምን ታደርገዋለህ የሚል ጥያቄ ከመጣለኝ በየጨዋታዎቹ በመጀመሪያው 11 ውስጥ ባታጫውተውም ለ30 ደቂቃ፣ ለ45 ደቂቃ መጠቀም ይቻላል። ሮናልዶ ትልቅ ተጫዋች ነው። ለማንኛውም አሰልጣኝ እሱን ተጠባባቂ ወንበር ላይ ማስቀመጥ ችግር ነው። የክሪስቲያኖ ሮናልዶ ሁኔታ ለሮቤርቶ ማርቲኔዝ በጣም ከባድ ነገር ነው ምክንያቱም እሱ በጣም ትልቅ ተጫዋች ስለሆነ ብሏል። ክሪስቲያኖ ሮናልዶ ከሳምንታት በፊት መጋቢት ወር ከዴንማርክ ጋር በኔሽንስ ሊግ ሩብ ፍጻሜ በሁለቱም ጨዋታ ቋሚ ሆኖ ሲጫወት በሁለተኛው ጨዋታ ፍጹም ቅጣት ምት ስቶ በድጋሚ በጨዋታው ላይ ግብ አስቆጥሮ ሀገሩን ወደ ግማሽ ፍጻሜ እንዲያሳልፍም አድርጓታል። በአሊሃንድሮ ጋርናቾ አዲስ መረጃ ከእንግሊዝ ዘሰን ተሰምቷል። ዘሰን እንደዘገበው የማንቸስተር ዩናይትድ ኮኮብ አሊሃንድሮ ጋርናቾ በሱ ዙሪያ ባለው እርግጠኝነት ማነስ ቤቱን ለሽያጭ አቅርቧል ብሏል። የዓመቱ ወጣት በሚያዚያ 2024 በታላቁ ማንቸስተር አካባቢ ባለ ሰባት መኝታ ቤት ለመግዛት 3.804 ሚሊየን ፓውንድ ከፍሎ አለም ጋርናቾ የሚኖረው ከሴት ጓደኛው ኢቫ ጋር ከልጃቸው ኤንዞ ጋር ነበር። አሁን ላይ መኖሪያ ቤቱን በ3.85 ሚሊየን ፓውንድ ለሽያጭ እንዳቀረበው ተሰምቷል። በሪፖርቱ መሰረት ወኪሉ ይህንን ሽያጭ በሚስጥር እንዲዝ ታዟል። ሆኖም ግን ዘሰን እንዳለው የሽያጩ ዝርዝር በማርች መጨረሻ ከወጣ በኋላ የማንቸስተር ዩናይትድ ደጋፊዎች አሁን ላይ ጋርናቾ ከክለቡ ሊወጣ ይችላል የሚል ስጋት አላቸው። የዘሰን ጸሐፊው ያወጣው መረጃ እንዲህ ይላል አንድ የእግር ኳስ ተጫዋች ቤቱን ለሽያጭ ማቅረቡ ያልተለመደ ነገር ነው። ነገር ግን ንብረቱን ከገዛው ከአስራ ሁለት ወራት ባነሰ ጊዜ ውስጥ ግን ለመሸጥ መሞከር ያልተለመደ ነገር ነው። ይህም በተጫዋቹ መልቀቅ ላይ ፍንጭን ይሰጠናል ብሏል። ነገር ግን አንድ ምንጭ ቀደም ሲል በመኖሪያ ቤት ውስጥ አብረውት የኖሩት የቤተሰቡ አባላት ወደ ስፔን መሄዳቸውን ለዘሰን ጸሐፊ ምላሽ የሚመስል ነገር ጽፏል። ስለዚህም ጋርናቾ ቤተሰቦቹን ወደ ስፔን በመሄዳቸው በራሱ ቤት መኖር አይፈልግም፣ ይሄ ቤት ሽጡ፣ ምናልባትም ትንሽ ቦታን እየፈለገ ነው ተብሏል። ነገር ግን መረጃው የማንቸስተር ዩናይትድ የፋይናንስ ሁኔታ ጥሩ አይደለም፣ ስለዚህም ቦርዱ ጋርናቾን ለመሸጥ ውሳኔ ላይ እየደረሰ ሲሆን ይችላል ብሏል። የአሊሃንድሮ ጋርናቾ የማንቸስተር ዩናይትድ ቆይታ አሳሳቢ የሆነ መጥተዋል። አርጀንቲናዊው የክንፍ ተጫዋች በስፔን በአትሌቲኮ ማድሪድ የወጣቶች ቡድን አድጎ በ2020 ወደ ማንቸስተር ዩናይትድ አንደር ኤቲን ቡድንም መቀላቀሉ የሚታወስ ጉዳይ ነው። ማንቸስተር ዩናይትዶች ሶስት የሲሪያ ክለብ ኮከቦችን እየተመለከቱ ነው። ማንቸስተር ዩናይትድ እስካሁን ካደረጋቸው 30 ጨዋታዎች 13ቱን በማሸነፍ በሊጉ 13ተኛ ደረጃ ላይ በመቀመጥ በጣም ደካማ የፕሪምየር ሊግ የውድድር ዘመንን እያሳለፈ ይገኛል። ዩናይትዶች ዩሮፓ ሊጉን ለማሸነፍ የውድድር ዘመኑን ለመታደግ ይፈልጋሉ። ዩሮፓ ሊግን ማሸነፍ ለቀጣዩ የውድድር ዘመን በቻምፒየንስ ሊግ ብቁ ለመሆን ዋስትና ይሰጣል። በዚህ ክረምት አዳዲስ ተጫዋቾችን እንደሚያስፈርሙም ትልቅ እገዛ ያደርግላቸዋል። ሩበን አሞሪም በሶስት አራት ሁለት አንድ አስተላለፍ ሊሆን የሚችሉ ብዙ አዳዲስ ኮከቦችን ስለሚፈልግ ቡድኑን መልሶ ለመገንባት አቅዷል። እንደ ከቼንዶፍ ሳይድ ዘገባ የፊዮረንቲናው ተከላካይ አድሚር ካሙዙ በዩናይትድ የእጩ ዝርዝር ውስጥ ተካቷል። የቀኝ እግሩ የመሀል ተከላካይ ገና ሀያ አመቱ ነው። ነገር ግን ቀድሞኑ በፊዮረንቲና መደበኛ ጀማሪ ነው። በዚህ የውድድር ዘመን 33 ጨዋታዎችን አድርጓል። ኮሙዞ እንግዲህ የዩናይትድ ስካውቶችን አስደምሟል። ዩናይትድ ኮሙዞን በአካላዊ ጥንካሬ፣ በብህንነቱና በኳስ ችሎታ ያደንቁታል። በተጨማሪም 20 አመቱ መሆኑ የተሻለ ለመሆንና ትልቅ የመሀል ተከላካይ ለመሆንም በቂ ጊዜ አለው ብለው ያምናሉ። ሩበን አሞሪም እያደገ የመጣውን ኮኮ በሚቀጥለው ሲዝን በኦልትራፎርድ እንደ ሀሪ ማጓየርና ቪክተር ሊንድሎፍ ያሉ ተጫዋቾችን ሊተካ የሚችል ተጫዋችም እንደሆነ ይመለከቱታል። ዩናይትድ ኮሙ ዞን ከሚመለከቱ እንደ አርሰናል፣ ቼልሲ፣ ቶትናም ሆትስፐርስ እና ዩቬንቱስ ካሉ ሌሎች ክለቦች ፉክክርም ይገጥመዋል። ናፖሊ ከዚህ ቀደም 35 ሚሊዮን ዩሮ ለተጫዋቹ አቅርበው ነበር፣ ነገር ግን ያ ጥያቄ በፊዮረንቲና ውድቅ ተደርጎ ነበር። ዩናይትድ በዚህ ዓመት ተጫዋቹን ለማስፈረምም ከ40-45 ሚሊዮን ዩሮ መክፈልም ይፈልጋሉ። ዩናይትድ በሴሪኤው የሚገኝ ዝውውርን ለመጨረስ እየፈለገ ያለው ኮሙ ዞን ብቻ አይደለም። ሰኞ ዕለት ዩናይትድ የኡዲኒዜውን ሊዮሬንዞ ሉካንም ሱ የአጥቂ ኢላማቸው አድርገውታል። የጣሊያን ፕረስ ዘገባዎች ዩናይትዶች በሉካ ዋጋ ላይ መደሰታቸውን ይናገራሉ። የመሀል አጥቂው በዚህ ዓመት ለኡዲኒዜ ባደረጋቸው 32 ጨዋታዎችም 12 ግቦችን አስቆጥሯል። በሶስተኛ ደረጃ የዩናይትድ የሴሪኤ ፍላጎት በጥር ወር ከሪያል ቤቲስ ለኮም የፈረመው የ19 ዓመቱ አሳን ዲያው ነው። ዲያው እስካሁን ደስ በ12 የሴሪኤ ጨዋታዎች አምስት ጊዜ ግብ በማስቆጠር በጣሊያኑ ቡድን ውስጥም በፍጥነት መላመድ የቻለ የክም ተጫዋች ነው። የዲያውን የዝውውር ዋጋ ወደ 21 ሚሊየን ፓውንድ አካባቢ ሊሆን እንደሚችል ይገመታል። ማንቸስተር ዩናይትዶች የሪያል ማድሪዱን ኮኮብ በአንድ መቶ ሚሊዮን ዩሮ ማዞር ይፈልጋሉ። እንደ ፌጂያስ ዶትኔት ዘገባ ከሆነ ማንቸስተር ዩናይትዶች የሪያል ማድሪዱን አማካይ ፌዴሪኮ ቫልቬርዴን ለማስፈረም አንድ መቶ ሚሊየን ዩሮ ለመክፈል ይፈልጋሉ ብሏል። ዩራጓዊው ኮኮብ በዓለም ላይ ካሉት ምርጥ አማካዮች አንዱ ሲሆን የእንግሊዙ ግዙፍ ክለብም ፍላጎቱን ስቧል። ዩናይትሮች የማይፈልገውን ፊርማ ለማግኘትም ማሰባቸውን ሪፖርቱ ገልጿል። ፌዴሪኮ ቫልቬርዴ በ2016 ክረምት ከፔናሮል በ5 ሚሊዮን ዩሮ የተቀላቀለ ሲሆን በማድሪድ ሶስት የላሊጋ ዋንጫዎችን፣ ሁለት የአውሮፓ ቻምፒየንስ ሊግንና አንድ የኮፓ ዴል ሬም ሲያሸንፍ 29 ጎሎችን ሲያስቆጥር በ305 ጨዋታዎች ደግሞ 30 አሲስቶችንም አድርጓል። ስለሆነ ማንቸስተር ዩናይትሮች በክረምቱ የደቡብ አሜሪካውን ፊርማ ለማግኘትና ከአስፈሪው የውድድር ዘመናቸው በኋላ በቫልቬርዴ ፊርማ መነቃቃትን እንደሚፈጥሩ ተስፋ ያደርጋሉ። ፌዴሪኮ ቫልቬርዴ በአሁኑ ሰዓት ከሪያል ማድሪድ ጋር እስከ 2029 ክረምት ድረስም ኮንትራት አለው። በዚህ የውድድር ዘመን 47 ጨዋታዎችን በማድረግ እንግዲህ የተጫወተ ሲሆን ስምንት ጎሎችን ሲያስቆጥር ሰባት አሲስቶችንም አድርጓል። ዩናይትዶች በክረምቱ ትልቅ የመልሶ ግንባታ ለማድረግ በዝግጅት ላይ ያሉ ሲሆን በክረምቱ እንደ ክሪስቲያን ኤሪክሰን፣ ካርሎስ ካሴሜሮ፣ ምናልባትም ኮቢ ማይኖንም ስለሚለቁ በወጣት ባለተሰጥኦ ቦታውን መምላት ይፈልጋሉ። ሪያል ማድሪድ በፌዴሪኮ ቫልቬርዴ ዝውውር ላይ ምላሽ የሚሰጡ ባይመስሉም ዩናይትዶች ለማድሪድ ትልቅ ዋጋ አቅርበው ለማሳመን ይፈልጋሉ። ሁለቱ ክለቦች ያላቸው ትልቅ ግንኙነትን ተከትሎ ዝውውሩ ከባድ ቢመስልም ዩናይትዶች ለመመከር ግን ይፈልጋሉ። የሰር ጂም ራትክሊፍ አስተዳደር እስከ 100 ሚሊዮን ዩሮ ለዩራጓቢ ተጨማሪው ዝውውርም ለማቅረብ ይፈልጋሉ። ሁሉም ነገር የሚወሰነው በማድሪድ ብቻ ይሆናል ተብሎ ነው የሚጠበቀው። አትሌቲኮ ማድሪድ ለሴሪኤው ተከላካይ 40 ሚሊዮን ዩሮ ሊያቀርቡ ነው። አትሌቲኮ ማድሪዶች በወጣቱ የመሀል ተከላካይ ላይ እንግዲህ መስመሩ ላይ ለማጠናከር እየፈለገ ሲሆን 40 ሚሊዮን ዩሮ ለፊርማው አዘጋጅተዋል። አትሌቲኮ ማድሪድ በመጪው የውድድር ዘመን የተከላካይ መስመራቸውን ለማጠናከር እያሰቡ ሲሆን በጣሊያን ውስጥ ትልቅ ተስፋ ባሳየው ወጣት የመሀል ተከላካይ ላይም አይናቸውን አድርገዋል። የበርካታ የአውሮፓ ክለቦችን ትኩረት የሳበው የአታላንታው ተጫዋች ጆርጂኖስ ካልቪኒ ነው። የቀይና ነጭ ሎባሾቹ ቡድን ለጣሊያናዊው ተከላካይ የ40 ሚሊዮን ዩሮ በማቅረብም ዝግጁ መሆናቸውን ተናግሯል። እስካልቪኒ በአየር ላይ ኳስ አጠቃቀሙ ከኳስ ጋር ባለው መረጋጋት ብቃቱ ይታወቃል። ምንም እንኳን ዕድሜው ትንሽ ቢሆንም የ21 ዓመቱ ተከላካይ ከፍተኛ ብስለትን አሳይቷል። ይህም የአትሌቲኮ አሰልጣኝ አባላትን አሳምኗል። አሰልጣኝ ዲየጎ ሲሞኔ የተከላካይ መስመራቸውን ለማደስ እየፈለጉ ነው። እስካልቪኒ በቡድን ውስጥም ለማደግ ብዙ አቅም ያለው ተጫዋች አድርገው ይመለከቱታል። ከቅርብ ጊዜያቶች ወዲህ አትሌቲኮ ማድሪድ በኋላ መስመሩ ላይ የተያዙ ጉዳዮች አጋጥመውታል። እናም ደግሞ ጥሩ ከኳስ ጋር ምቾት ያለው ወጣት የማል ተከላካይም ማከል ለክለቡ ጥሩ እድገት እንደሆነም ይረዳሉ። አታላንታ ከ21 ዓመቱ ወጣት የመሀል ተከላካይ አትሌቲኮ ከሚያቀርበው በላይ ይፈልጋል። ለጊዜው አታላንታ ከዋና ተጫዋቾቹ ጋር መለየት አይፈልግም። ነገር ግን አትሌቲኮ ማድሪድ ፕሮፖዛሉ የጣሊያኑን ክለብ ሊያሳምን ወይም ደግሞ ቢያንስ ለድርድር በር እንደሚከፍት እርግጠኛ ነው። እስካልቪኒ አትሌቲኮ ከቅርብ ጊዜያት ወዲህ እየፈለገ ካለው የተጫዋች አይነት መገለጫ ጋር ይስማማል ወጣት ተስፋ ሰጪና ለመሻሻል ጊዜ ያለው ተከላካይ በመሆኑም ለስፔኑ ቡድን ጥሩ ጭማሪ ይሆናል። ለጣሊያኑም የመሀል ተከላካይ በቅርቡ የማድሪድን ቡድን ማሊያም እንደሚለብስም ተስፋ ያደርጋሉ ተብሎ ነው የሚጠበቀው። ሪያል ማድሪድ በአንቸሎቲ ላይ እምነት እያጣ ነው። የፍሎረንቲኖ ፔረዝ እንግዲህ በቫሌንሲያ ላይ ከተሸነፈ በኋላና እንዲሁ በሳምንቱ አጋማሽም ከአርሰናል በአውሮፓ ቻምፒየንስ ሊግ ከተሸነፉ በኋላ ትችቶች እየመጡበት ነው። ሪያል ማድሪድ ከሽንፈቶቹ በኋላ ባደረጉት ጨዋታ ላይ እንግዲህ ከተሸነፉ በኋላ ካርሎ አንቸሎቲ ከባድ ቀናት ውስጥ የሚገኛሉ። ይሄ ውጤት ለካርሎ አንቸሎቲ ከቅርብ ጊዜ ሽንፈቶቹም ጎልቶ ታይቷል። ምንም እንኳን ቡድኑ በአውሮፓ ቻምፒየንስ ሊግ በሩብ ፍጻሜና በኮፓ ዴልሬም የመልስ ጨዋታ ቢኖረም በቻምፒየንስ ሊግ እንዲሁ ደግሞ በኮፓ ዴልሬ ፍጻሜ ላይ ቢደርስም በላሊጋው ያለው ቦታው ግን ስጋ ተፈጥሮበታል። በቫሌንሲያ እንዲሁ ደግሞ በአርሰናል የደረሽበት ሽንፈት የቡርኑን ድክመቶች በግልጽ ያሳየ ሲሆን ማድሪድ ባርሴሎናን እያየ ከደረጃ ሰንጠረዡ አናት ላይ ሲርቅም እየታየ ነው። ከመሪው ጋር ያለው የነጥብ ልዩነት ከወዲሁ እየሰፋ ነው። ደጋፊዎቹም ሆኑ ስራ አስፈጻሚዎቹ በቡርኑ እንቅስቃሴ ደስተኛ አይደሉም። የአንቸሎቲ የታክቲክ ውሳኔዎችና ወሳኝ ጊዜያት ላይ ምላሽ አለመስጠት ፍሎሬንቲኖ ፍሎረንቲኖ ፔሬዝን እርካታ ሰጥቷቸዋል። አሁን ላይ ፍሎረንቲኖ ፔሬዝ በአንቸሎቲ ላይ ያላቸው እምነት አተባል የክለቡ ፕሬዝደንት አቋማቸው ግልጽ እንደሆነ ተነግሯል። በአውሮፓም ሆነ በስፔን ባሉ ውድድሮች ላይ ቡድኑን የዋንጫ ተስፋ ቢኖረውም አንቸሎቲ በውድድር ዘመኑ ያሳየው የአጫዎች ዘይቤም አላሳመናቸውም። በማድሪድ ችግሮች እየጨመሩ ነው። የሚቀጥሉት ሳምንታት ጣሊያናዊ አሰልጣኝ በቡድኑ ለመቆየት ከፈለገ ሁኔታውን በፍጥነት መለወጥ ስለሚገባው የወደፊት እጣ ፈንታው ወሳኝ ይሆናሉ። የሪያል ማድሪድ ባለስልጣኖችም ከ ከአንቸሎቲ ብዙ የሚጠብቁ በመሆኑም በአንቸሎቲ ላይ ጎዳናው እየጨመረ መሄድን የውድድር ዘመኑ ጠንከር ያለ ፍጻሜ ሲኖረው አፋጣኝ ውጤቶች የአንቸሎቲን ቀጣይነት የሚወስኑት ይሆናል ተብሎ ነው የሚጠበቀው። አርሰናል ለፕሪሚየር ሊጉ እንቁ 35 ሚሊዮን ዩሮ ሊያቀርቡ ነው። የፕሪምየር ሊግ ድንቅ ባለ ተሰጥኦ የአርሰናልን ፍላጎት ይስባል። ይህም ለፊርማው 35 ሚሊዮን ዩሮ ለማቅረብም እንዲዘጋጁ ያደርጋቸዋል። ወጣቱ የሞሮኮ ተሰጥኦ እንግዲህ ቢላል ኤልኮኑስ በዚህ ሲዝን በሌስተር ሲቲ ባሳየው ብቃት የበርካታ ታላላቅ የአውሮፓ ክለቦችን ትኩረት ስቧል። በፕሪምየር ሊጉ ለመታገል ቡድኑን የተቀላቀለው አማካዩ በቴክኒካል ብቃቱና በእይታው በሊጉ ጎልቶ እየታየ ነው። ነገር ግን የወደፊት ጣፈንታው በዚህ ሲዝን መጨረሻ ላይ ከሌስተር ጋር የሚቋጭ ይመስላል። ቡድኑ ላለመውረድ እየተፋለመ ባለበት ያለበት በዚህ ሰዓት አርሰናል የመሀል ክፍላቸው ላይም ተጨማሪ አቅም እንዲኖረው ኤልክኑስ ላይ አይናቸውን ጥለዋል። በሞሮኳዊው አማካይ ላይ ትልቅ አቅምም ተመልክተዋል። እናም ደግሞ አርሰናሎች አገልግሎቱን ለማግኘት ከባድ የሆነ ዋጋ ለማቅረብም ፍቃደኞች ናቸው። የለንደኑ ክለብ ፍላጎት ወደ ሻምፒየንሺፕ ከወረደ በኋላ በርካታ ቁልፍ ተጫዋቾቹን ለመሸጥ ሊገደድ የሚችለውን የሌስተሩን አስቸጋሪ ሁኔታን መጠቀም ነው። እንግዲህ ቀበሮቹ አስቸጋሪ ሁኔታ ላይ ይገኛሉ። ሌስተር ደረጃቸውን ካጡ ኤልኮኑስ በፕሪሚየር ሊጉ ለመቆየትም ጥራቱ በቂ እንደሆነ ስለሚያውቅ አዲስ ቡድንን ለመፈለግ ፍቃደኛ ይሆናል። የሌስተር የፋይናንስ ሁኔታ ችግሮችን ለመቅረፍ አንዳንድ በጣም ጠቃሚ ተጫዋቾቻቸውን መሸጥ ስላለባቸውም የሚለቁበትን ሁኔታ ሊያመቻቹ ይችላሉ። አርሰናል በበኩሉ አማካዩ ላይ የተለየ ፍላጎትን አሳይቷል እና ምሱን ለማስፈረም 35 ሚሊዮን ዩሮ አካባቢ ለማቅረብ ፍቃደኛ ይሆናል። ይህም አቅርቦት ኤልኮኖስ በእንግሊዝ በጣም አስፈላጊ ከሆኑ ክለቦችም በአንዱ እድገቱን እንዲቀጥልም እድል ይፈጥርለታል። የውድድር ዘመኑ እየገፋ ሲሄድ የቢላል ኤልኩኑስ የወደፊት እጣ ፈንታ ከሌስተር በሊጉ የመቆየት ህልውና በሚደረገው ፍልሚያ ላይም ከሚፈጠረው ነገር ጋር በተያያዘ ይመለሳል። በሚቀጥሉት ወራት ውስጥም ስሙን በዝውውር ጉዳይ ላይ መስማታችን እንደሚቀጥል ጥርጥር የለውም ይላሉ በርካታ ዘገባዎችም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ነገም በሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተመልሰን የምንገናኝ ነው የሚሆነው። ፏድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው መልካም ጊዜ መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።